ሰላም ቤተሰቦች፣ ዛሬ የምናነሳው ርዕስ የብዙዎቻችንን ሕይወት የሚነካ ነው፣ ጓደኝነት። ግን ሁሉም ጓደኝነት መልካም ነው ወይስ አንዳንዶቹ እንደ መርዙ ነው? ኃይላችንን ያሟጥጡናል። መርዛማ ጓደኝነት። አዎ፣ እነኚህ ግንኙነት በስሜት በአእምሮ እና በስነ ልቦና ላይ ከፍተኛ ጉዳት ያደርሳሉ። ዛሬ ጤናዎን ከሚጎዱ ጓደኝነት ለመጠበቅ የሚረዶትን ምልክቶች እናያለን። መርዛማ ጓደኝነት ምን ማለት ነው? የጊዜያዊ ያለ መግባባት ሳይሆን በተከታታይ ስሜታዊ ኃይሎን የሚያሟጥጥ ሁሌ የጥፋተኝነት ስሜት እንዲሰማን የሚያደርጉ ወይም ዝቅተኛነትን እንዲሰማን የሚያደርጉ ግንኙነቶች ናቸው። እነዚህ ግንኙነቶች ድጋፍና ፍቅርን ሳይሆን ማጉረምረም መጠቀሚያነትን እና አክብሮት ማጣትን ያመጣሉ። አስሩ የመጥፎ ጓደኛ ምልክቶች፣ አንደኛ ለመመሪያዎቹ አክብሮት አለማሳየት። ጥሩ ጓደኛ ጓደኛ ወሰኖትን ያከብራል። መርዛማ ጓደኛ ግን ጊዜውን፣ ቦታውን ወይም ያስቀምጧቸውን መመሪያዎች ያለማቋረጥ ይጥሳሉ። ሁለተኛ የማያቋርጥ አሉታዊነት። ከእነሱ ጋር ጊዜ ካሳለፉ በኋላ ደስተኛ ከመሆን ይልቅ ጉልበቶዎን እንደተሟጠጠ ይሰማዎታል። ሁል ሁልጊዜ የሚነጋገሩት ስለመጥፎ ነገሮች ነው። ሶስተኛ የማያቋረጥ ትችት፣ ገንቢ ትችት አይደለም። ሁሌም ሐሳቦዎን አለባበስዎን፣ ወይም ስኬቶዎን ያጣጥላሉ። ይህም በራስ መተማመንዎን ይቀንሳል። አራተኛ የድጋፍ እጦት ወይም ቅናት ሲሳካለው ደስ ወደ ከመሰኘት ይልቅ ይቀናሉ፣ ግዴለሽ ይሆናሉ ወይም ደስታዋን ያቀዘቅዛሉ። አምስተኛ የርህራሄ ጦት ችግራውን ሲነግሯቸው ያጣልላሉ ወይም የእኔ ይበልጥ ከባድ ነው ይላሉ። በስሜቶ ግድ የላቸውም። ስድስተኛ ያልተመጣጠነ ጥረት ሁል ጊዜ እርስዎ ብቻ ነዎት የሚደውሉት፣ ቀጠሮ የሚያስይዙት፣ ወይም ድጋፍ የሚሰጡት እርስዎ ብቻ ናቸው። ግንኙነቱን የሚፈጥሩት እርስዎ ብቻ ናቸው። እነሱ ለእናንተ ብዙም ጊዜ አይሰጧችሁም፣ ወይም ቸለል ይሏችኋል። ሰባተኛ መጠቃሚያነት፣ ወይም የጥፋተኝነት ስሜት እንዲሰማዎት ማድረግ፣ ወይም ውሳኔዎችን ለራሳቸው ጥቅም ማጣመም። ስምንተኛ ተደጋጋሚ ግጭቶች፣ ትንሽ ነገር ሁሉ ወደ ትልቅ ክርክርና ጠብ ይለወጣል። የእነሱ ስህተት ቢሆንም እርስዎን ተጠያቂ ያደርጋሉ። ዘጠነኛ የቃል ኪዳን መጣስ፣ ቃል ይገባሉ፣ ነገር ግን አይጠብቁም። ቃል ኪዳን ሲያፈርሱ ያልተከበሩና ያልተደገፉ ወይም የተናቁ እንደሆነ ይሰማዋታል። አስረኛ ወሬና ክህደት። ሁልጊዜ ሌሎችን ያማሉ። ያስቡት፣ ሌሎችን የሚያሙ ሰው እርስዎን እንደማያሙ በምን ይጠራጠራሉ? በመጨረሻም የምላችሁ ነገር ይኖር ከነዚህ ሰዎች ርቀው ጥሩ ጓደኛ ይዛችሁ ህይወታችሁን ያነጓድኝ እመክራለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት አይለየኝ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።